ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በእግዚአብሔር ይመስገን፣ እንዴ በጣም ደና ነኝ። ሁላችሁም ሰላማችሁ በዚህ ተተርፍርፍ ይበላል እያልኩት ዛሬ በአዲስ ነገር ለእኔ የተመቸኝ ለእኔ የጠቀመኝን ነገር ላሳያችሁና ላስጎበኛችሁን ነው የመጣሁት። ይሄን ነገር እንግዲህ ብዙዎቻችሁ እንደምታውቁት እሬት ይባላል። ይሄ አብዛኛው ሰው የሚጠቀመው ለጸጉሩ ነው። እኔም ለጸጉሬ ተጠቅሜ በጣም ለውጥ ያገኘሁበት ነው የምጠቀመው። እንግዲህ እዚህ ጋር ሙዛለኝ ከሙዙ ጋር ነው ማለት ነው። በቅድሚያ ግን ገባ ገባ እያላችሁ አዲስ የምትመጡ ሰብስክራይብ፣ ላይክ እያረጋችሁ አበረታታችሁኝ። አሁን ቀጥታ እየሰራን አብረን ቆይታ እናደርጋለን። እኔም ዛሬ ተቀብቼ እንግዲህ ነገ ልታጠብ ነው ያሰብኩት። አሁን እየሰራሁ ነው የሚገኝ እዚህ ጋር እንደምትመለከቱት፣ ያው መፍጫ ካላጣ አይ ማለት ነው። ስለዚህ አብረን እስከምቀባ ድረስ አብራችሁኝ ስሩ፣ ገባ ገባ እያላችሁ ማለት ነው። ላይክ ብሌስ ሼር አድርጉልኝ፣ ደሞ ላይክም አድርጉ። በአዲስ ነገር ነው የመጣሁት ዛሬ ሰምታችኋል። እንደዚህ ላጥና አድርጓለን ዙሪያውን ማለት ነው። የራሱ ራሱ እንደ ዘይት ነው ቀባው ይሻላል።

እስከዛሬ እዚህ ኢትዮጵያ ውስጥ እንደፈለገ ነው። በብራቸው አትገዙ። ግን ያው ውጪ ያላችሁ ደግሞ ግዴታ መምጣት አለ መሰለኝ። ታዲያ ቢገዛ ራሱ ከራስ በላይ ንፋስ ይባል የለም እና ቢገዛም ችግር የለም። ከተስማማን ከተመቸን፣ ገና ጠርቀም እራሱ አይደል አለኝ እኮ ብዙን ያመጣሁት ግን ኢትዮጵያ ውስጥ በጣም ብዙ ነው። ከፈለጋችሁ ያላችሁበት አደርስላችኋለሁ፣ ደውሉ ብቻ። ከዛ እንደዚህ ይሄ ነው የተራጣውን ሙዙን እናወጣው። ፎረፎር ራሱ ያጣፋል። ኢትዮጵያ ውስጥ ከመጣ ያስቸግረኝ ፎረፎር ሰው እዛ ሆነ ያስቸገረው ሙቀት ሀገር እዚህ ከባድ ነው። በጣም በጣም ላይክ እያረገው አመሰግናለሁ። ላይክ ያደረጋችሁ ቴንኪዩ ብዬ አለሁ። ቴንኪዩ ቴንኪዩ

እዚህ አየችሁት፣ ይህ ሙሉ ድል ጭያለሁ እንደዚህ ስልኩን እና ለፊት እራሱ በጣም አሪፍ ነው። ገና ፊትን አልተጠቀሙትም። የተጠቀመ ሰው በጣም

ከዚጋ ደግሞ የእንትን ዘይት አለ። ይሄ ዘይት አለ።

እና ይጠቅሟቸዋል። የምር ማለት ነው። የምር የምር የቁም ነገር ተጠቀሙ። ጸጉራችሁ እንደኔ አልጠጠር ያላችሁ፣ ፎረፎር ያስቸገራችሁ፣ ክርድድ ያለባችሁ የኔ በፊት ጸጉሬ ደስ አሁን እራሱ አልጠጠር ብሎ ይሄን እየጠቀሙ ጸጉር ደግሞ ሲይዙት ይመለሳል። ሲተውት እንደዛው ተመልሶ

ከነፈጥሮና ደግሞ ቃለ ገልጭ አሳያችኋለሁ ማለት ነው። ይሄ ተጣምቶ ሁለተኛ